አካሉን ኦኬ፣ ችግር የለውም። ምን ችግር አለው? ጥምቀት ላይ ነው ቀድመው ተጠመቁ ወይም በኋላ በሚለው እሱን አላነሳ። እኔ ሰው በምን ነው ሚድ ነው ስትላቸው በጻድቃን መልጃ ከሲኦል ቢሆን ይወጣን ብለው የስንፍና ትምህርት ያስተምራሉ። ሰው ወደ ሲኦል ቢገባ አይደለም ራሱ ወደኋላ ቆጥሮ ይወጣን ብሎ ዳቦ አሻሮ ቆሎ እየቆላ ያለ፣ አሁን ማስረጃ እንድታቀርብልኝ ይኸው ሲስም እየሰማ እኔ አሁን ማብራሪያ አልፈልግም። እንዲህ ተረዳው ምናምንም የሚል አልፈልግም። ምክንያቱም እንዲህ ብለው ያስተምራሉ የሚል ስለሆነ ክሱ፣ እኔ ማስረጃ ብቻ ነው የምፈልገው። ምን አይነት ማስረጃ? በኢየሱስ ክርስቶስ አለማመን አያስፈርድም ይላሉ ስላለ አሁን መጽሐፍ ገልጦ ብቻ ያሳየን። የእሱን ማብራሪያ ግን አልፈልግም። ምክንያቱም ከጅምሩ ማብራሪያው ያላዋቂነት ማብራሪያ ስለሆነ ማለት ነው። ማስረጃ ብቻ ነው ጣ የምፈልገው፣ እየጠበቅኩ ነው ማስረጃ። ንግግር የለ እንደዚህ እንደዚህ ተናገሩ። አይ ኖ ኖ ኖ! ኦርቶዶክሲያን እየዋሹ ነው እነሱ። እንደዚህ ብሎ አይደለም እየዋሹ ነው፣ ነው እኮ ምልህኔ ስንል ነው እየዋሹ ነው። ብ የዋሹ የሆኑበት ልንገር መጽሐፍ ቅዱስ የሚያወሩት ውሸት ነው። መጽሐፍ ቅዱስ ማስረጃ በትልቁ አለኝ፣ አለኝ፣ አለኝ ማስረጃ ያለ ማስረጃ ምን? የተጻፈ እኮ እኔ ከማውቀውም በላይ ነው የተጻፈ፣ ስለ ነገረ ድህነት በሌላ በኩል ይዳናን ብለው የሚያስተምሩበት በጣም ብዙ ነው ያላቸው። እልፍ አላፍ ማስረጃ ነው እኮ ያለ። እኔ አንድ ላቀርብልህ እችላለሁ፣ ግን ብዙ ማስረጃ አለ። አሁን ማስረጃ ጠይቄ ማስረጃ አሳይ ብዬ ነበር ሚዩት ያረኩት። አሁን ነገሩን ወደ ሌላ እያዞረ መርመጥመጥ ጀምረሃልና ቦርናጌን ወይ ማስረጃ ታመጣለህ ወይም ዩ ታደረግና ላወራቸው በሚገባ ቋንቋ ምላሽ ይሰጣለሁ። በኢየሱስ አለማመን አያስፈርድም እንዳለው ነው። በኢየሱስ አለማመን አያስፈርድም ያልንበትን ጽሁፍ እንዲህ ተረዳው የሚል አልፈልግም ብያለው። አያም ምክንያቱም ቤተ ክርስቲያን ስታስተምር ቤተ ክርስቲያን እንዲህ ታስተምራለች ወይም እንዲህ ትገልጻለች ከተባለ ስለዚህ ትምህርቷን የገለጸችበት ምን አለ ማለት ነው ጽሁፍ አለ ማለት ነው። ምክንያቱም እምነቷን በጽሁፏ በመጽሐፍቶቹ የገለጸች ስለሆነ ማለት ነው። እንዲህ አታስተምርም ተብሎ ድምዳሜ ተሰጥቶ ከተነገረ ማስረጃ፣ እንዲህ ታስተምራለችም ከተባለ ማስረጃ ያስፈልጋል። ሰ አሁን ቅድምም ብሏል፣ በኢየሱስ አለማመን አያስፈርድም ብሏል። ይሄ ደግሞ ትልቅ ምንፍቅና ነው እንዲህ ማለት። ምክንያቱም በኢየሱስ ክርስቶስ አለማመን ያስፈርዳል ነው መጽሐፍ ቅዱስ የሚለን። እሱ እንደዚህ ስላለ ቀጥተኛ ቃሉን እንዲህ ብሎ የተጠቀመ የመጽሐፍ ንባብ ካለ አውቶ ያሳየን፣ ከሌለ ግን እኔ ሀሳብ እሰጣለሁ ማለት ነው አስተምሯቸው ላይ ነው አንድምን ሳይሆን ያልከው፣ ያው ከገድላችሁና ታምሩ ላይ ነው ማነብላችሁ። እስኪ የትኛው ገድል ላይ ነው የእምነታችን መግለጫ ያለው፣ በኢየሱስ ክርስቶስ አለማመን አያስፈርድም የሚለው ክፈትና ሳይ። እሺ የመጀመሪያው የመጀመሪያውን እኔ ሀሁን አንተ አንተ መካከል እሱ ነው የሚጠይቅ እሱ ይጠይቅ። አንተ ስለ ኦርቶዶክስን ያወራኸው ሲስ ኦርቶዶክስ አይደለም ሰው። እኔ ጥያቄ እጠይቅሃለሁ። በባክ ማስረጃ አንተ ልትጠይቀኛችል ጉዳይ አይደለም። ሲስም አትግባ። ይቅርታ፣ በመሀል ማስረጃ ብቻ ነው ማስረጃ። ምክንያቱም ቅድም ስለ ቤተ ክርስቲያን ሲናገር አገር ወሬ በውሸት በአሻሮ በምናምን እያለ እሱ እንኳን ስሙ ሊሆን ይችላል። ብቻ ግን ሲጠራራ ነበረ። እንደዛ እያለ ሲያወራ ማንም ምንም አላለው። ገብተንም ዝምን ያልነው ታችም ሆነን ዝምን ያልነው ለምን? ማስረጃ ስለምንጠይቅ ማለት ነው። አሁን ለጠየኩት ማስረጃ ማይሰጠኝ ከሆነ ዝም ብሎ የፈለጉትን አውርቶ ከዛ በኋላ የሆነ ኮታት፣ የሆኑ ወሬዎች አውርቶ ግጭት ፈጥሮ ሮጦ መውጣት የተለመደ ፕሮቴስታንታዊ ልምድ ሆኗል። ብዙ ጋር ማለት ነው። ሁሉንም ባይሆን ብዙዎቹ ጋር እንደዚህ ተለምዷል። እንደዚህ አይነት ደግሞ ቤት ውስጥ የማያዋሩት ሰዎች ማለት ቤት ውስጥ የሚያወራው ሰው ያጣ ሰው እየወጣ ባገኘበት ዝም ብሎ ዘባርቆ ዘባርቆ ይወጣል። የምናወራው ስለ ትልቁ ቤተክርስቲያናችን ነው። ማንም ቆይ ቆይ፣ ቶሎ ማስረጃ እንክፈትና በጌታ እኔንም አንደኛውን እኔ ላቅርብ የመጀመሪያውን ማለት ነው። ኢየሱስ ብቻ ሳይሆን በሌላ ስላመነ የሌላ ስለጠራ በዛ በጠራው ስም እንደሚድን ተአምረ ማርያም ይናገራል። ማስረጃ አሁን የምን ሚዩት በኢየሱስ ብቻ ሳይሆን ብሏል። እኔ የጠየኩት ግን ምንድን ነው በኢየሱስ አለማመን አዳኝ በተራ ልናገር ነው ሚዩት አድርግልኝ የልናገር ና ው፣ እንደዚህ ነገሮችን ዞር አድርጎ መኖት አይቻልም። የጠየቅኩ አልዞርም፣ ሁሉንም ማሳያለሁ። አንተ ሚውት አንተ ጠያቂ አደለ? የሚውታ አርገው ሳእያንዳንዱ እንዳሳይ ሲጀመር፣ ምላስን ብትቆጥብ እንደዚህ አትሆንም ነበረ አሁን ቦርናጌን ኦርቶዶክስ በኢየሱስ ክርስቶስ አለማመን አያስፈርድም ብላ ታስተምራለች፣ አታስተምርም? ያው ለእኔ አሁን እኮ ጽፋ በወረቀት ይዛ ኦርቶዶክስ በኢየሱስ ክርስቶስ አለማመን አያስፈርድም ብላ ታስተምራለች አታስተምርም? እኔ መቼ አልሁህ? የጻፈችውን ላንብብልህ ነው እንጂ አልሁን እኮ እከዲ አላላለኩ አላልኩ። የጻፈችው ጽሁፏን ላንብብልህ። እዛ አንተ አትልም በለ ሰምተህ አትልም በለ ሲሶ ሌላ ውሸት። ቅድም ቤተ ክርስቲያኒቷ እንዲህ ብላ ታስተምራለች ብሎ ነበር ሲያወራ የነበረው ምን ብሎ ይኸው የምታስተምረ ላንብ አንድ እኮ ታነባለ። እስካሁን ታዲያ ምን ነበር ስጠብቅ የነበረው? በኢየሱስ ክርስቶስ አለማመን አያስፈርድም ብላለች ብለህ ነበረ። ክፈትና አስነብበን። ተረጋጋ፣ አሳይሃለሁ። ካሜራውን ክፈትና አሳየን። ማስረጃው ነው መጀመር የምፈልገው። ኦኬ የዘወቱን መቅድም ማውጣት። እሺ ካሜራን ክፈት። ያሳየ ምዕራፍና ቁጥር ያለው መጽሐፍ ነው እኮ ለምን ነው ካሜራ ክፈት። አማርኛ ግልጽ አይደለም ወይስ ምንድን ነው? ካሜራ ክፈትና እያሳየህን እናንበበው። የጠየቅኩን ጥያቄ በቀጥታ መመለስ አለመመለስህንም ሰው እንዲታዘብ። ለምንድን ነው መክፈት የፈራኸው? ክፈተው። ጥያቄ ማብራሪያ እንዴት ካላችሁ ስሙም ተአምር እኮ ነው። ተአምር ማለት ከህሊና በላይ የተደረገ ድርጊት ማለት ነው። ገድል ደግሞ ይተረጎማል፣ ይብራራል፣ ይመሰጠራል፣ ገድል ማለት ነው። ተአምር ግን በእግዚአብሔር የተፈጸመ በሰው ህሊና ግን የማይታሰብ ስለሆነ ተአምር የሚባለው ስሙ ተአምር ነው። ተአምር ማለት መደነቅ፣ ማድነቅ ማብራሪያ መስጠት የማይቻልበት ማለት ነው። አሁን ለምሳሌ ከተነሳው ጥያቄ ላይ ስንሄድ ሰይጣን ምህረት ተደርጎለታል ነው የሚለው የእግዚአብሔርን መሐሪነት የሰይጣንን ጨካኝነት ለመግለጽ ነው እንጂ እግዚአብሔር ሰይጣን እሺ ብሏት እንደማይመጣ ያውቃል። አያውቅም ጥያቄ ውስጥም አይገባም። እሺ እንደማይላት አንደኛ፣ ሁለተኛ እንደማይመጣ እግዚአብሔር ጠንቅቆ ያውቃል። እያወቀ ግን ለእም ባህለኪ ኦሆ፣ እሺ የሚልሽ ከሆነ የጅናን ምጪው ብሎ ተናገረ። አሁን እግዚአብሔር እንዲህ ሲል የሚልሽ ከሆነ ሲላት፣ አለማለቱን ሳያውቅም? እንዴት አለማለቱን ያውቅ? ያውቃል። አለማለቱን እሻ አለማለቱን እያወቀ ሂጂ አላት። ለምንድን ነው በቅዱሳኑ ላይ ለቅዱሳን ነፃ ፈቃድ የሰጠ መሆኑን ለመግለጽ አንደኛ፣ ሁለተኛ ቸር መሐሪ ለዲያብሎስ እንኳን የሚራራ ልቡና ያለው መሆኑን ለመግለጽ በሶስተኛ ደረጃ የማይመለስ እኩይ የማይፈወስ ድውይ መሆኑን ደግሞ በዲያብሎስ ላይ ክፋቱን ጽናቱን ለመግለጽ የተነገረ ቃል ምስጢሩ እንደዛ ነው እንጂ እግዚአብሔር እኮ ሁሉን ያውቃል። የምንለው እግዚአብሔር በእኛ ነው ትናንት ዛሬ ነገ የሚባል ያለን እንጂ ዛሬ ነገ የሚባል አለ። በእግዚአብሔር ግን ትናንትም ዛሬም ነገም የለም። ለእኛሁን ነገ የሚባለው ከአሁን ከምንናገርበት ደቂቃ ቀጥሎ ያለው ነገ ነው። ትናንት የሚባለው ደግሞ አሁን ከምንናገርበት ደቂቃ ወደኋላ ያለው ትናንት ነው። ዛሬ የሚባለው አሁን ኑሮ የማወራበት ደቂቃ ብቻ ነው። ይህ ለሰዎች ሲሰጥ ነው ትናንት ዛሬ ነገ ያለን በእግዚአብሔር ግን ትናንት ዛሬ ነገ የሚባል የለም። ቆይቶ ከርሞ አስቦ ወስኖ ተማክሮ የሚያመጣው ነገር የለውም። ሁሉ በፊቱ የተገለጸ ነው። ሁሉ በፊቱ የተገለጸ እግዚአብሔር ምሬልሻለሁ ያላት ለክርስቶስ ሰምራ ለእርሷ ለምሳሌ አይሁድን የምትመለሱ ከሆነ ተመለሱ እያለ ይናገራቸው ነበረ። ተመለሱ ያላችሁበት የወጠሩ አይደለም አለ እንላለን። በወንጌል ደጋግሞ ደጋግሞ ሲመክራቸው እናያለን አሁን መመለስና ለመመለሳቸውን ያውቃል ወይ ብዬ ጥያቄ ብጠይቅ በእርግጠኝነት የሚመለሰውን እንደሚመለስ የማይመለሰውን እንደማይመለስ ያውቃል። እውቀቱ ግን ውሳኔ ብያኔ አይደለም። በሰይጣናት ላይ እንኳን ስልጣን የሰጣት ያሰለጠናት መሆኑን ለመግለጽ ከባቴ አበሳ አዶ አዶናይ ዘላለማዊ ኤልሻዳይ ወልደ እግዚአብሔር ኢየሱስ ክርስቶስ ለእርሷ ነፃ ፈቃድ በቅዱሳኑ ላይ መንክር እግዚአብሔር በላይ ለቅዱሳኑ እንዲል ነቢዩ በእግዚአብሔር ላይ ማለት እግዚአብሔር በቅዱሳኑ ላይ ድንቅ ተአምርን የሚያደርግ መንክር የተባለ እግዚአብሔር መሆኑን ለመግለጽ የተነገረ ቃል ነው። እስከዛ ድረስ እንዳሰለጠናት እሺ ካለሽ እሱንም ማምጣት ትችላለሽ ብሎ ስልጣን እንደሰጣት ለመግለጽ ነው እንጂ ዲያብሎስ መውረዱ ምህረት አለማግኘቱ። እንዴ አላነበባችሁም እንዴ? መጽሐፍ እኮ እንዲህ ነው የሚለው፣ እግዚአብሔር ሰውን ሊያድን ከሰማይ ሰማያት ወረደ ከድንግል ተወለደ ይልና እግዚአብሔር ከሰማይ ሰማያት ከወረደ ከድንግል ከተወለደ ለምን ቢባል የበደለ ሰው ነውና ሰው ሊያድን ይላል። ለበደል በደልማ መላእክትስ አልበደሉም ምን ይልና መበደልስ በድለዋል ንስሐ የገባ የተጸጸተ ያዘነ ሰው ነውና ብሎ ይናገራል። ይቀጥልና እስመ ተፈጥሮቱ ለሰብ ይትወላወል እምጊዜ ልደቱ እስከ ለተ ሞቱ ይላል ቅዱስ ዮሐንስ ኤጲስቆጶስ ዘኢየሩሳሌም በሃይማኖት አበው። የሰው ተፈጥሮ ከልደቱ እስከ ለተሞቱ ዝቅ ከፍ ሲል ይኖራል ብሎ ይናገራል። ይህ ማለት ምን ማለት ነው? የሰው ህሊናው ብዙ ነው። አንድ ህሊና አይደለም ያለው ያስባን፣ ያወጣን፣ ያወርዳን፣ ያዝናን፣ ይደሰታል። ይህ የሰው ህሊና ህሊና የሚባለው ማለት ነው። የሰው ህሊና ሰባት ነው ተብሎ በመጽሐፍም ተጽፏል። በመቃቢያንም አስር ህሊና ተብሎ ደግሞ ተጽፏል። አሁን ልብ ብላችሁ አድምጡ። ልብ ብላችሁ አድምጡ። ይህ ሁሉ ምስጢር የተጻፈው ይህ ሁሉ ምስጢር የተጻፈው ከምን አንጻር ነው? ከምን አንጻር ነው ብላችሁ ከተናገራችሁ መሰረታዊ ሀሳቡ ምንድነው? የሚባለው እግዚአብሔር የሰው ህሊና ሊቀያየር የሚችል አንድ የሚያምን ሌላኛ ጊዜ የሚክድ በነፃ ፈቃድ የተፈጠረ መሆኑን መልአክ ደግሞ ካመን አይክድም ከካደም አያምንም። አምኖ አለመካድ በሚካኤል አይተናል፣ በገብርኤል አይተናል፣ በሌሎችም ቅዱሳን መላይ አይተናል። ክዶ አለማመን ደግሞ በዲያብሎስ አይተናል። ክዶ አለማመን ማለት ነው። ስለዚህ አሁን በደብ እንድትይዝልኝ የምፈልገው የእግዚአብሔርን ቸርነት ለቅዱሳኑ የሰጣቸውን ክብር በዲያብሎስ ላይ ያደረገውን የሚያደርገውን ቸርነት ለመግለጽ ነው እንጂ ዲያብሎስ ተመልሶ መጥቶ ይቅርታ እንደሚል አስቦ ኑሮ፣ እንዴት ነው እንደ ሰው ተመልሳ ስትመጣ እንዴት ነው የእርሽበት ተሳካለች ምናለች? ዲያብሎስ ብሎ እውቀት የተገደበበት አያውቁን እሷ የሚጠይቃት አይደለም። አንዱ ጥያቄ መልሱ እሱ ነው። ሁለተኛው ጥያቄ የጠየቀኝ ገድላዊ ጥያቄ ስለሆነ እኔ የምመልስልህ በገድል ነው። መጽሐፍ ቅዱስ ስጠይቀኝ በመጽሐፍ ቅዱስ እመልስልሃለሁ። የገድል ሀሳብ ስጠይቀኝ መልሱ ገድል ይሆናል ማለት ነው። የገድል ምሳሌ ነው የምሰጥህ፣ የአባቶች የትውፊት መልስ ነው እና ስንት አመት ሆነ? ቸርች ከጀመርክ። ሶስት አመት። ኦኬ። መጀመሪያ የቸርች ነበርክ? መሳተህ ክርስቶስ። ኦኬ። እና ለምን ወጣህ ታዲያ? አይደለም ዝም ብዬ ራያያውኛ ወጣሁ። የራያቸው ወጣሁኝ። የራስህን የራስን ራእይ አይተን ወጣው። መሰረተ ክርስቶስ ለስንት ዓመት አገለገልክ? አምስት ዓመት። ከዛ ራዩ ምን አይነት ነበር? እስቲ እንዴት አይነት ራእይ ነው ያየው? ብዙ አሁን በውስጥ እንትን ብናደርግ አይሻልም? አንተ የአንተ ዝማሬ ወዳሉ እንዲዘምርልኝ ነው የገባሁት እኮ። እንዘምራለን፣ ግን ለመስረ ብዙ ወጣቶች ከአንተ ስለሚማሩ እንዴት ነው ራእይ አይቶ የወጣው ነው? እግዚአብሔር እንዴት ነው ያሳያል? ትንሽ ቀድሜ እዛ ጋር እንድማ ሊቀመጥ አይቼ ነበር፣ ግን ቸርቹ ላይ ከኔ ጋ ያሉ ሰዎች ትንሽ እንትን ግጭትም ነበር። እሱን ካየሁ በኋላ እኔም መውጣት አልፈለግም እኮ። እንዴት አይነት ነው ያየኸው ራእይ? ራይ ካለውበት ሌላ ከተማ ውስጥ ሌላ እግዚአብሔር ሰፊ ህዝብና አደራሽ ሰጥቶ አየሁኝ። ከአየሁኝ ከሁለት አመት በኋላ ደግሞ ወጣሁኝ። እግዚአብሔር ይመስገን። እሺ፣ ወዲች አገልግሎት ጀመርክ። ይው እያገለግልኩኝ አለሁኝ። ምን እንደነበረ ምን እንደነበረ ስሙ ይቸርቹ፣ ያንተ የክብሩ ጸዳል። የክብሩ ጸዳል አለማቀፍ ድልክስ ተከፈ። አ እንደው ፕሮፌት እስኪ? የክርስቶስ ሁለቱን ባህሪያት እስቲ ንገረኝ። ስ ምንድን ናቸው? የክርስቶስ ሁለቱ ባህሪ በምን አንግል ነው? ባህሪያት ሁለቱ ባህሪያት የክርስቶስ ባህሪ። ቆይ፣ ማን አልደረሰም? ወጣ ሰላም ለእርሶ ይሁንና። ሰላም ላንተ አኬ፣ እንዴት ነህ? ይመስገን። አምላክ አምላክ አለን እግዚአብሔር። የገባሁት ሰላም ለናንተ ነው፣ ድጋሜ። መምህር ብርሃኑ ነው የምር ብዙ ጊዜ ብርሃኑ ነጋ አኬ ማርያም ነው ብራኑ ነጋ ነው የወጣልኝ። መጀመሪያ ማርያም፣ የምሬን እኮ ነው መምህር ብራኑ ብዬ ሰርች አደረግ፣ ብራኑ ነጋ ነው ምንም። እንዳታወራበት ላውራበት ነው በቅርብ ነው። ፓስተር ምንድነው መሰለ፣ አኬ እንትን ዌብሳይት እየሰራሁ ነው። ታቃለ ምንድነው እሱ፣ የቤተክርስቲያን መጽሐፍትን ነው እንትን ማለት ነው ታቃለ፣ ማስቀመጥ ፈልገው የአባቶችን መጽሐፍት ምናምን ነገር እና ያሉትን ጠቅላላ መጽሐፍቶች ዌብሳይት ላይ ማስቀመጥ ፈልጋለሁ። እና ሰርቼ እንዲህ ሃርድ ኮፒ እንትን ሶፍት ኮፒዎችን እንዲህ ቴክስት ምናምን ፖስት ምናምን ነገር እና ቴክስቶችን ሳይሆን ሊትራሊ እንትኖቹ ሶፍት ኮፒ መጽሐፍቶችን ማለት ነው። እና እነዚህ መጽሐፍቶችን እንዴት ነው ማሰባሰብ የሚችለው? የቴክስያን መጽሐፍቶች ማለት ነው። እና ደግሞ ይፈቀዳሉ ወይ? ይፈቀዳሉ ወይ እንዲህ ፎር ፍሪ ናቸው የሚጠባበረው ወይስ ምን ይሻላል? ከመጽሀፍ ጀመሪያ ሰብስበው እና መጀመሪያ ቢያነባቸው አሪፍ ነው። ገመር ከመልቀቁ በፊት አንብባቸው። እሺ፣ እና የተሰበሰቡ የተሰበሰበ ካለ ብትሰጥኝ እና ግን ካልሆነ በስተቀር እስኪ ወንድማችን ጋር በዚህ ላይ ሀሳብ ብትሰጥበት። ለዌብሳይቱ ነው። ዌብሳይቱን ላውንች ለማድረግ የምን መጽሐፍት ምናምን ወንድም የሚበጀ ህይወት የሚሆንልህን ነገር ነው አባቴ። አሁን አንተ አሁን አሁን ፔንሽን ኦርቶዶክስ ከነበሩ ለምንድን ወደ ፔንሽነት የመጣው? እኔ በጣም ሰርፕራይዝ። አሁን ደግሞ ፓስተር ይህንን ይመልሱ። ደግሞ ለምንድ ነው ክርስቲያን ከነበሩ ለምን ወደ ፖሊሳን ትሄዱ ምንድ ነው ምክንያቱ? ተናገሩ። ላይብረሪ ለመቅሰት ነው አሉ። እሺ፣ ጥያቄ አልተመለሰም። የእናንተን ጥያቄ መልስ እንግዲህ መመለስ አልቻላቸው። ትላለ ምንትን ነው? አ ስሜን አይቶ ከሆነ ዩዘርንሜን ፓስተር ጉንዳን ነ የሚለው ፓስተ አን ማለት ነ አንተነ ፓስተር ጉንዳንነስ ይህ ፕሮቴስታንት ወንድማችን እንግዲህ ጤንጤ የለበትም እያለ ነው። ጴንጤ ከሀጢያት የራቀ ነው ጴንጤ መለያው የጽድቅ ኑሮ ነው እያለ ነው። ጴንጤ መለያው ክርስቶስን መስሎ መኖሩ ነው እያለ እየተናገረ ነው። ለዚህ ወንድማችን ዛሬ እኛ አደለንም መልስ የምንሰጠው። የራሱ ቤተ እምነት ተከታይ የሆነ አንድ ፓስተር ቆንጆ መልስ ይሰጥልናል። ኦርቶዶክሳውያን ይህንን ቪዲዮ ሼር ኮፒ ሊንክ በማድረግ ለብዙዎች እንዲደርስ አድርጉልኝ። እንዲሁም ይህ የቲክቶክ አካውንት ገና አዲስ ስለሆነ ፎሎ በማድረግ እንድትተባበሩኝ በእግዚአብሔር ፍቅር እጠይቃችኋለሁ። ወደ ቪዲዮ ከመሄዴ በፊት አንድ የመጽሐፍ ቅዱስ ክፍል አብረን እንመለከታለን። አንደኛ ዮሐንስ መልእክት ምዕራፍ አንድ ከቁጥር 8 እስከ 9 እንዲህ የሚል ቃል አለ። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። ከኃጢአታችን ብንናዘዝ ግን ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው፣ ነው የሚለው ቃሉ። ስለዚህ ኃጢአት የለብንም ብንል በእኛ ውስጥ እውነት የለም፣ ራሳችንን እናስታለን እያለን ነው ሐዋርያው ስለዚህ በዚህ ወንድማችን ውስጥ እውነት የለም ማለት። ለማንኛውም ወደ ወንድማችን ቪዲዮ እንሂድና በቀጣይ ደግሞ የፓስተሩን ቆንጆ ምላሽ አብረን እንመለከታለን። ወደ ቪዲዮ እንታውቀው። እኛ ቤልቶች አይደለም። ለምን ስለጸደቀ፣ የጸደቀ ህይወት ሰው የጸደቀ ሰው ደግሞ የህይወት ፕሮቶኮል ያስፈልገዋል። እንዴት ክርስቶስን እየመሰለ ይኖራል። አንድ የጸደቀ ሰው ልዩ ምልክቱ ምንድን ነው ሲባል፣ በፊት የሚኖረውን ህይወት ደግሞ አይኖረውም። መልካም እንግዲህ እንደ ሰማችሁት ነው። በዚህን ያህል ደረጃ ነው እንግዲህ እኛ ጴንጤዎች ኃጢአትን አንሰራም፣ መች በኃጢአት መንደር እንገኛለን፣ እኛ ንጹህ ነን እያለ ነው። ቃሉ ደግሞ ኃጢአት የለብንም ብንል እውነት በእኛ ውስጥ የለም ሐሰትን እንናገራለን ነው የሚለው። ለማንኛውም ግን ለዚህ ወንድማችን በራሱ ቤተ እምነት ውስጥ ያለ ፓስተር ምን አይነት መልስ ሰጥቶታል። መልሱን ደግሞ ተመልክተን እንመለስ። ሰዎች ናቸው። ከቤተ ክርስቲያን ስወጣ እኔ ሸኘን ብሎ የገባ መኪና ውስጥ መኪና ውስጥ ያዘኝ ብሎ አንገቴን ማሻሸት ጀመረ። እኔ እኔ ሰበኬው እኔ ሰበኬው አሌሉያ ምናም ብዬ ወጥቼ ከደፈረኝ ስንቱ ወጣት አልቋል። ቋይሮ አካባቢ ላይ ሁለት ሚስት ሶስት ሚስት ዘማሪው አራት ሚስት ሰባቲው ከአሜሪካ ከካናዳ ከአውስትራሊያ ያለው እና ማለት ስልካችን ሰባት ስምንት ሲም ምናምን በቀይ ለአጋንንታዊ አሰራር ራሳችን አሳልፈን የሰጠንበት በጽድቅ መኖር ስላልተናገረን። ዛሬ ማነው ሌባ ብትሉኝ፣ በየመስሪያ ቤቱ ማን ነው አጭበርባሪ ብትሉኝ ጴንጤ ማን ነው በሙስና ውስጥ የሚዘፈቅ ጴንጤ በየክልሉ ሄዳችሁ ብትመለከቱ በየአካባቢ ሄዳችሁ ብትመለከቱ ወገኖች ማን ነው እየደለበ ያለ ለእርድ እንደሚዘጋጅ ከብት ካላችሁኝ ጴንጤ በማጭበርበር በውሸት የሌሎችን መብት በመውሰድ በጥቅም ዛሬ፣ ቆይ ያለ ገንዘብ ብታስፈጽሙት ጉዳይ አለን እንዴ? አይሰማኝም እንዴ? እውነት እንነጋገር። አለ እንዴ? እሺ ያሉት ሰዎች አማኝ አይደሉም እንዴ እ ናቸው ወንጀልም። ሂዱ በየክልሉ ሂዱ በየክልል ከተማ እንዳአሁን ዘመን አማኝ ስልጣን ላይ የተቀመጠበት ዘመን አለ? አረ ነገሩኝ ባካችሁ፣ እናውራ አስቲ ለጥቂት ጊዜ እንዳሁን ዘመን አማኞች፣ የወንጌል አማኞች ስልጣን ላይ የወጡበት ዘመን በኢትዮጵያ ታሪክ ኖሮ ያውቃል? የለም። እንዳሁን ዘመን ደግሞ ሙስና ያለበት ዘመን ይሄ ነው። እንግዲህ እውነታው በፕሮቴስታንት ቤት ውስጥ ያለው ይሄ ሁሉ በደል ይሄ ሁሉ ኃጢአት እዛ ቤት ውስጥ እያለ ጴንጤ ጻድቅ ነው፣ ጴንጤ ክርስቶስን መስሎ ነው የሚኖረው፣ ጴንጤ ከኃጢአት ጋር አይተባበርም፣ ስለዚህ ጻድቅ ነን ተብሎ የሚወራው ይሄ ሁሉ ጉድ ከጀርባ እያለ ነው። በዚህ ቪዲዮ ላይ በዚህ የፓስተሩ ንግግር ላይ ምንም የምጨምረው ነገር የለኝም። ሁሉንም በቤታቸው ውስጥ ያለውን ጉድ ዘርግፎታል። እግዚአብሔር አምላክ ልቦን። አይስጣችሁ ለዚህ ነው ሐዋርያው ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም ብሎ የተናገረው። የኛ በደል የእኛ ኃጢአት ከእግዚአብሔር ምረት አይበልጥም። ግን በንስሐ በእንባ በጸጸት ኃጢአታችንን ልንናዘዝ ወደሱ ልንመለስ ያስፈልጋል። ለምንሰራው ስራ ለምንሰራው በደልና ኃጢአት ሁሉ በንሳ እየታጠብን ኃጢአታችንን እየተናዘዝን ቅዱሱን ስጋ ክቡሩን ደም እየበላን እየጠጣን ካልነጻን እንደፈለግን በኃጢአት እየኖሩ መጽደቅ የለም። ጤንጤ ኃጢአት አይሰራም። እንግዲህ መልስ ትሰጠው ከሆነ ለዚህ ፓስተር መልስ ስጠው። ለማንኛውም በፕሮቴስታንት ቤት ውስጥ ያለውን ገመና እንዳለን የዘረገፍ በጣም የሚያሳፍር የሚያሳፍር ድርጊት ማለት ነው። እግዚአብሔር አምላክ ልቦናችሁን ይመልስላችሁ። ሌላ ምን እምነት የሚባል የሚያድን በቤተ ክርስቲያኒቷ ውስጥ ልክ እንደ ጥምቀት እንደ ደግሞ እንደ የጌታ እራት አለ ወይ? ሰላም ለሁላችሁ ይሁን። ከዚህ ቪዲዮ እንደምናየው ወንድማችን እምነት ከሰባቱ ቤተ ክርስቲያን ሚስጥራት እንደ ስምንተኛ ሆኖ ለምን አልገባም የሚመስል አይነት ጥያቄ እያወራ እየጠየቀ ነው። በጣም ያሳዝናል። ከዚህ ቪዲዮ የምናየው ምንድን ነው? ፕሮቴስታንት ወንድሞቻችን እምነት ምን እንደሆነ አልተረዱም፣ የቤተ ክርስቲያን ሚስጥራትን ደግሞ እንደማያውቁ ነው። ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር አንድ ላይ ምን ይለናል? እምነት ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው ይለናል። የእምነት ትርጉም ይህ ነው። የቤተ ክርስቲያን ሚስጥር ስንል ደግሞ ሚስጥር ምን ማለት ነው? በምናየው ነገር የማናየውን ጸጋ የምንቀበልበት መንገድ ነው። ለምሳሌ በሚስጥረ ጥምቀት ላይ በምናየው ውሃ የማናየውን ጸጋ ልጅነትን እንቀበላለን ብለን ስናምን ነው። ስለዚህ ሰባቱም የቤተ ክርስቲያን ሚስጥራት የተመሰረቱት በእምነት ላይ ነው። የማናየውን ጸጋ ምንን እንላለን እንቀበላለን ብለን ምን ስለምን ስለምናምን ማለት ነው። ስለዚህ ሰባቱን ቤተ ክርስቲያን ሚስጥራት ከእምነት ጋር ተለያይተው ማየት አይቻልም። ጥያቄው ግን እምነት እንደ ስምንተኛው የቤተ ክርስቲያን ሚስጥር ለምን ሆኖ አልገባም የሚመስል ጥያቄ በመጠየቁ እምነት ምን እንደሆነ አለመረዳት የሰባቱን ቤተ ክርስቲያን ሚስጥራትን ደግሞ አለማወቅ ነው። ከዚህ የምናየው ወንድሞቻችን ወንጌልን አልተረዱትም። ቤተ ክርስቲያንን አያቋትም። ስለዚህ ወንድሞቻችን ፕሮቴስታንቶች መጀመሪያ ስለ ቤተ ክርስቲያን በደንብ አድርጋችሁ እወቁ፣ ተረዱ፣ ለድቤትም ይመቻል። በነገራችን ላይ አንድ ሰው የሌላውን ኦፖነንት ያለውን ፐርስፔክቲቭ አጥንቶ ተረድቶ ከዛ በኋላ እሱ የሚለውን ነገር ሲያፈርስ ለድቤትም ይመቻል። አሁን ግን እምነቱንም ሃይማኖቱንም ትምህርቱንም ሳታውቁ ስለሆነ የምታወሩት እዛው እየፈረሰ ነው። በጣም ያሳፍራል። ጊዜ ወስዳቸው የኢትዮጵያን ኦርቶዶክስ ተዋህዶ ቤተክርስቲያንን እስቲ እወቋት ከድቤቱ በፊት።